የትኛው በዓል የኦሮሞ ራሳቸው ግእዝን ተረት ብለው ገጥመው ለልጅ የሰጧት ሰዎች የገጠሙበት ቋንቋ አማርኛና ግጥሙን የጻፉበት ፊደል ከግእዝ የመነጨ ነው። ግእዝ አንማርም

ማጥፋት ያለብን ህዝቡን ነው አለ። ስለ ማርያም ንገረኝ። የመጨረሻ ማለት ነው። ሌሎቹ ገብቶኛል። ኦኬ ስለ ማርያም ምን ልንገርሽ? ማርያም አንዱ ቀርፎብኛል። ባይዘ አንዴ ቪዲዮ መክፈት የሚችል አለ? ቪዲዮ አንዴ ያ ያ የሰማችሁ ገብቶኛል። ራስ ምታት የሰራው ነው አይደል ራስ ምታት ዋሽቶብኛል። አሁን ልገባ ስል ነው ሰው የላከልኝ። ራስ ምታት ዋሽቶብኛል። አንዴ ከፈተው እዛው ቪዲዮ ላይ እንዴት ራስ ምታት አንዴ የሰራው ቪዲዮ ያለ ከልምኝ ላይቭ ለግባ ነው ቪዲዮ ላይ ግቡ ነው እሱ ቤት ውስጥ ዋሽቶብኛል እሱን አይተሽ ነው አይደለ ዘቢባ ያው እዛው ላይ አሳይሻለሁ በመጀመሪያ ደረጃ በደንብ አስተውሉ ረንደምሊን የተናገርኩት ከቃል ስንናገር ኤግዛክትሊ እንደው ጥቅሶችን በጭንቅላታችን እኛ ኮምፒውተር አይደለንም ጠቃሌ ነው የተናገርኩት ግን ዋሽተሃል ብሎ የራሳችሁን ምንድነው እንዴት ነው ያሸው ሙስሊሞች ምርጥ ሙስሊሞች ናቸው የሚባሉት ምን አይነት ናቸው ሚለው ሱራ 3 መፋሰር ላይ ሲፈሰር ምርቅ ሙስሊሞች አቡ ሁሬራ ባስቀመጠው ላይ ምን ብሏል? አንገታቸው ላይ ሰንሰለት አስራችሁ ስለምታመጧቸው ነው የሚል አለ። ከዛ እሱን ዋሽታ ሀላለኝ ክፈቻው አንዴ እርስ እንትና ኦ አንዱ ሸክ ሌላ ታመጡ ብያቸው አንዳይ እኔ ለውሸት አታመጡ ብዬ ውሸት አገኘንበት ብሎ ያመጡብኝ ይህንን ነው። ቀጥይ ትንሽ አቃርብ እሺ።

ስንተጠቅሷል እዚህ ጋር ተጠቅሷል። እዚህ ጋር ሰማቸው ተነስቶ የት አለ? ነቢዩ ተናገሩ የተባለ የት አለ? ኩንቱም ኸይረ ኡመትን ኡክሪጀት ሊናስ የሚለውን አያ ጠቅሰው ቃለ ብሎ ይቀጥላል። ቃለ የተባለው አብ ሁረይራ ነው። አብ ሁረይራ ነው ቃለ የተባለው ኬታ ተተባንተ ነቢዩ ለ ሰላት ሰላም ናቸው ያሉ ምጥለው ዩ በደንብ አስተውሉ። ዋሽተሃል ብሎ ያለኝ የምንድን ነው? እሱ ሀዲሱ ሚለው ቁርኣኑን እያብራራበት ነው። አንገታቸውን በሰንሰለት እዛችሁ ስለምታመጡ ነው ምርጡ ሙስሊሞች የተባላችሁት የሚባለው ነዛ ነው ስል ከዛ ይህንን ነቢዩ አብራርቶታል ብዬ ቁርአንን በሀዲስ ፈሰርኩ። አቡ ሁሬራ ነው እንጂ ያለው ነቢዩ አላለም። ስለዚህ ዋሽተሃል አለኝ። ዘይ ባንድ ጥያቄ ልጠይቅሽ። አቡ ሁሬራ ሳባ ነው ታቅ ያለሻለ የነቢዩ ተከታይ ነው። በነቢዩ ጊዜ ነበረ። ሀዲስ በብቸኛ ደረጃ በዋናነት ሀዲስን ያብራራው አቡ ሁሬራ ነው ታቅ ያለሻ በብዛት ያስተላለፈው በአንደኛ ደረጃ ሀዲስ ያስተላለፈ አቡ ሁሬራ ይባላል። ከዛ አይሻ ነች አሁን እዚህ ጋር ጥቅሱ ነው የተሳሳተው ወይስ እንትኑ ሀዲሱ ነው አልተሳሳተ? የተሳሳተ ያለው እሱ ምንድነው፣ አቡ ሁረይራ ነው የተናገረው እንጂ ነብዩ አይደለም። ማለት አቡ ሁሬራ ከራሱ ነው የሚናገረው ወይስ ከነብዩ የሰማው ነው? የነብዩ ሳባ ስለሆነ ከነብዩ የሰማው ነው። ቴንክ ዩ ቴንክ ዩ። ሀዲስ የተላል ሀዲስ ማለት የነብዩ ንግግሮች የነብዩ እንትኖች ናቸው። ስለዚህ አቡ ሁረይራ ደግሞ ብዛት አዲስን ያስተላለፈ አብዱ ሬራ ነው። እንዴት ነብዩ ቢዩ ትላላለ አዲሱን አንዴ ከፈችልኝ እዛው ላይ እንትን ላይ ከፈችልኝ ላሳያቸው እዛው ላይ ይሄንን በብዙ የራሳችሁ እንትኖችንማሳየት እችላለሁ። ድንገት ረንደምያወራው ዋሸ ለማለት ያመጣው ግን በጣም ያወረደ እንትን ነው። አንዴ።

ስለዚህ በርሱ እናንተ ሙስሊሞች ምርጦቹ ህዝቦች ናችሁ የተባለበት የወረደው ምክንያት አለ። ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታመጧቸው ነው ብሎ ይላል ማለት ነው። ይሄን ያለው ማነው? የተረከው ማን ነው? አቡ ሁሬራ ነው። አቡ ሁሬራ ማነው? የነቢዩ ሰሃባ ነው። ስለዚህ ምን ብለሃል? አቡ ሁሬራ ብዬ ነው ያነበብኩት

የነቢዩ ተፍሲር እኔም ዋሸ ይለኛል ማለት ነው። የት አልሚለው ነቢዩ ይለናል። የነቢዩ ተፍሲር ነቢዩ ነው ያብራራው። ኢቨን ነቢዩ ባይኖር ራሱ አቡሬራ የሚያስተላልፈው ከነቢዩ የሰማውን ነው። እንደዛ ማ ከሆነ አዲሱን እንዳለ ተጥሎታላችሁ፣ ሳቦቻችሁ እንዳለ ተጥላላችሁ። ዋሸ ብለው እንዴት እንደሚሰድበኝ ይቀጥ። ያሁን መልሽ ወደ ቪዲዮ። አንዱ ሸጣን ሁሉ ያቸው ማለት ነው ያመጣው ይሄንን ነው። አጣመጡብኝ እኔ ላይ በፍፁም ውሸት አላመጣም። ታቁኛላችሁ እንደማላችሁ አሽመረ አቀጥ አቀጥ ታዘው ወደ አንተማ አለ አይደለም ድንግል ማርያምን ድንግል ሴት ብልሃታል እንደዛ ሚል የለም የሚል ነው። ቀጥ እንደ ስድስት አመት ልጅ አሸንጉሌ ትዛ አደለም የለችው አንዲ ድንግል ሴት ወደሆነች ማርያም ወደ ምትባል መላኩም መልአኩም ተናከ ስለሚል ከአስራ ስድስት አመት አካባቢ በላይ እንጂ በታች አደለች የስድስት እንደሰማችሁት እንግዲህ ማርያም በመላኩ ስትበሰር ድንግል ሴት ነው የተባለችዋል። ድንግል ሴት ማርያም ተብለ የተጠራችበትን ቦታ አንተ ሞንክ ይህን ቪዲዮ የምታየው ክርስቲያኖች አውጡ እናሳዩ፣ ማርያም ድንግል ሴት የተባለችበትን ማለት ነው። እኔ ይቅርታ ጠይቃለሁ ማርያም ድንግል ሴት ተብላ የተጠራችበትን ቦታ ከዲስፒታል ላይ አውጥታችሁ ካሳያችሁ ይቅርታ ጠይቃለሁ። አንተ ማለት ይሄን ይናያል በራስ ነጻፍ እንኳን ትዋሻለህ፣ በራስ ሃይማኖት ትዋሻለህ። የራስን ሃይማኖት ያራክበር የስላም እንታከብረ ናለን ብለን ከአንተ አንጠብቅም። ስለ መጽሐፍ አላከበርከው ተዋሻል። ያለ በራስ መጽሐፍ ላይ እኮ ያልተጻፈ ተጽፏል ብለህ ትነገራላችሁ። ማርያም ድንግል ሴት ተብላለች። መልአኩ ገብርኤል ሲያበስራት ድንግል ሴት ብሏታል። ኢስላምን ማጠልሸትና ማጣጣል ስለ የምትፈልጉት የራሳችሁን እንኳ መጽሐፍ ተዋሻላችሁ፣ ትክዳላችሁ፣ ያልተጻፈ ታነባላችሁ። ሉቃስ ወንጌል ምዕራፍ አንድ ቁጥር ሃያ ስድስት ይላል አይልም መጽሐፋችን? ተዋሽ፣ ያላችሁ ብለን የራሱ አሳይቻችኋለሁ። ነቢዩ እንደሚል ተፍሲሩ የነቢዩ እንደሆነ አሳይቻችኋለሁ። ወደኛ እንመለስ። ድንግል ሴት አይልም ብለውኛል። በስድስተኛውም ወር መልአኩ ገብርኤል፣ ማን የተላከው ብያለሁ? ገብርኤል ወደ ማን ብያለሁ? ድንግል ሴት፣ እሷም ማርያም ብያለሁ። ላሳያችሁ፣ እዚሁ በስድስተኛውም ወር መልአኩ ገብርኤል ናዝሪት ወደ ምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት አንዲት ከተባለ ሴት ነች። ወደ አንዲት ድንግል ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ከድጃ አይደለም፣ የሚለው ማርያም ነበር። ድንግል ሴት የሚል አሳየኝናል። ማርያም ነበር። የድንግሊቱ ስም ማን ነው? ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል ከማ ከሴቶች መካከል የተባረክሽ ነሽ አላት። ፔሬ ድንግል የሚል የለም። ሴትም ይደለም፣ ሴት አላላትም። ምንድን ነው ያሽውት መጽሐፍ? ግጥሙን ገጥመው ለልጅት ያቀበሩ ሰዎች በሜዳ አህያ ጠባይ የተጠቁሶች ይመስላል። የሜዳ አህያ ከውሃ ዳር ቆሞ ውሃ ይጠመዋል። እፊቱ ላይ ያለውን ውሃ ደቅድቆ ወደ ኮረብታ ሄዶ የውሃ ጠል ያሸትና ውሃውን ለመጠጣት ደቅድቆት የሄደውን እንደገና ተመልሶ መጥቶ ይጠጣል። እነዚህ ግእዝን ተረት ብለው ለመንቀፍ የተጠሙ ሰዎች የነቀፉትን ግዕዝና ከግዕዝ የመነጨውን አማርኛ ደቅድቀው ተረት በሚሉት በግዕዝ ፊደል ስው ራሱን ግዕዙን እየነቀፉ መቅረባቸው ከሚራገጸው አህያ የተሻሉ የሚያደርጋቸው አልመሰለኝም ስ ስለ ግዕዝ ትንሽ እንናገር። ከመረረ ጥላቻቸው ብቻ በመነሳት ተረት የሚሉት ቃል ተጠቀሙ እንጂ የተረት ትርጉም የገባቸው አይደለም። ተረት መነሻና መድረሻ የሌለው ከአፍ ንግግር የማይሻገር ነው። የተጻፈ ማስረጃ የሌለው ፊደል የሌለው ጽሑፍ የሌለው ነው እና አሁን እንደነ ዶክተር ቀና ያልተመዘገበ እንደሚሉት ሚት ዝም ብሎ አፈ ታሪክ እንደሱ አይደለም። ግእዝ በጥናት እራሱ በጥናት ውስጥ ሚት የሚባሉት ሲጠኑ ዋቄፊና የሚባል እሬቻ የሚባልን ያላገኘውም እስካሁን ከእሳቸው ነው የምሰማው። ከየት አመጡት? አፈ ታሪክ የሚባለው እንግዲህ ነው። ግእዝ ተን አይደለም ትረ- ተረት ያልተጻፈ የሚጻፍበት ፊደል የሌለው ከጽሑፍ የራቀ ስር የሌለው መነሻ መድረሻ የሚጠቀምለት የሌለው ካፍ ንግግር የማይሻገር ማለት ነው። ግእዝ ግን ዘመን የተሻገረ በዓለም ቤተ መጻሕፍቶች የሚገኝ የኢትዮጵያን ታሪክ የተሸከመ ኢትዮጵያዊነትን የሚገልጽ በዓለም የዓለምን ቤተ መጻሕፍቶችን ሁሉ ያጣበበ መጽሐፍ ነው። እራሳቸው ግእዝን ተረት ብለው ገጥመው ለልጅት የሰጧት ሰዎች የገጠሙበት ቋንቋ አማርኛና ግጥሙን የጻፉበት ፊደል ከግእዝ የመነጨ ነው። ግጥሙን ገጥመው ለልጅት ያቀበሉ ሰዎች በሜዳ አህያ ጠባይ የተጠቁ ሰዎች ይመስላል። የሜዳ አህያ ከውሃ ዳር ቆሞ ውሃ ይጠመዋል እፊቱ ላይ ያለውን ውሃ ደቅድቆ ወደ ኮረብታ ሄዶ የውሃ ጠል ያሸትና ውሃውን ለመጠጣት ደቅድቆት የሄደውን እንደገና ተመልሶ መጥቶ ይጠጣል። እነዚህ ግእዝን ተረት ብለው ለመንቀፍ የተጠሙ ሰዎች የነቀፉትን ግእዝና ከግእዝ የመነጨውን አማርኛ ደቅድቀው ተረት በሚሉት በግእዝ ፊደልስ ራሱን ግሱን እየነቀፉ መቅረባቸው ከሚራገጸው አህያ የተሻሉ የሚያደርጋቸው አልመሰለኝም። አሁን የወንዱን ንግግር እስቲ እንመልከተው። ተደራጅተን መዋጋት አለብን፣ ሳንቲም ለቅመን መስጊድ ስምሰራ ቤተክርስቲያን ማቃጠል የለብንም፣ የገብርኤልን ቤተክርስቲያን ወደ መስጊድ እንቀይረዋለን። እሚገርም ማጥፋት ያለብን ህዝቡን ነው ማለት ተመልከቱ። በኢትዮጵያ ምድር ገብርኤል ቅዱስ ገብርኤልና ርኩስ ሳጥናኤል እየተዋጉ ናቸው። ሰራዊተ ገብርኤል ሰራዊተ ሳጥን ሳጥናኤል ተለይተው በመታወቅ ላይ ናቸው። ከፕሮፌሰር አስራት ጀምሮ እስካሁን እየጮሁ ያሉት ሰራዊተ ገብርኤል ብቻ ናቸው። በማቃጠል በመግደፍ፣ በመዝረፍ ላይ ያሉት ሰራዊተ ሳጥናኤል ናቸው። ምክንያቱም ሳጥናኤል ሰው ግደሉ ይላል ዋሹ ይላል ይቀጥፋ ጫካይ ነው። ገብርኤል ግን ለሚድኑት ሁሉ መላከመት አዳኝ ሆኖ ፈጥሮ የሚደርስ ነው። ግሪ ተመልከቱ። ሁሉን ነገር ስናየው እፊታችን መቶ መቶ መቶ መቶ ተከምሯል። ሌላው የዛሬ ሰባት ዓመት ኢትዮጵያ ሄጄ ያየሁትን በአጭሩ ልግለጸው። ግንፍል የነበረ ያረፍኩት ባረፍኩበት ቤት ያረፍኩበት ቤት ከንቡረ እድ ኤርሚያስ ግቢ በአጥር የተለየ ነው።